መጀመሪያ ደረጃ ሂመላዊ ሙስሊም ማህበረሰብን እንኳን ለኢድ አል አደሃ አረፋ በዓል በሰላም አደረሳችሁ እያልኩ መልካም ምኞቴን እገልጻለሁ። እስልምና አምስት መሠረቶች አሉት። አርካኑል ኢስላም ይባላሉ፣ አምስት የእስልምና አዕማዶች ወይም ምሰሶዎች። ከእነሱ መካከል ሐጅ አንዱ ነው። አምስቱ እንግዲህ የአምላክን አንድነት መመስከርና የነቢ ሙሐመድ መልእክተኛው መሆናቸውን መመስከር ሶላት፣ መስገድ፣ ጾም መጾም፣ ዘካ ወይም ምጽዋት መስጠት፣ አምስተኛው ሐጅ ማድረግ ነው። ሐጅ ግዴታ የሚሆነው በዕድሜ ልክ አንድ ጊዜ ነው፣ ለሚችሉ ሰዎች ሐጅ ማድረግ አቅሙ ላላቸው ሰዎች። አቅም የሚባለው ነገር ብዙ ነገሮችን ያካትታል። አንደኛ የገንዘብ አቅም ያስፈልጋል፣ ደርሶ ለመመለስና ለቤተሰቡ እዚህ ላሉት ቤተሰቦቹ ደግሞ በቂ የሆነ የሀብት መጠን ሊኖረው ይገባል። ጉዞ ማድረግ የሚችል አቅም ያለው የሰውነት አቅም የጉልበት አቅም ያለው እዛ ደግሞ ሐጅ ሄዶ የሚደረጉ ክንውኖችን ማከናወን የሚያስችል አቅም ያለው መሆን አለበት። ሌላ የጤና አቅም አለ፣ የመንገዱ ሰላም አለ። እነዚህ ሁሉ በአጠቃላይ አቅም ከሚባለው ውስጥ የሚካተቱ ናቸው። እነዚህን ሁሉ ያሟላ አቅም ያለው ሰው ቢያንስ በሕይወቱ አንድ ጊዜ ሐጅ ማድረግ ግዴታው ነው። ሐጅ እንግዲህ በርካታ ክንውኖች መሀል ላይ ያሉበት የአምልኮ ክንውን ነው። በነገራችን ላይ አንድን የተቀደሰ ቦታ ሂዶ መጎብኘትና እዛ ቦታ ላይ አምልኮ መፈጸም ከጥንት ጀምሮ በተለያዩ ህዝቦች ዘንድ በተለያዩ ሃይማኖቶች ዘንድ የታወቀ ጉዳይ ነው። ወደ እስልምና ስንመጣ ከነቢዩ መሐመድ በፊትም ያ ቦታ በአብርሃም የታነጸ ቦታ ስለሆነ ወይም ደግሞ በአብርሃም የተከበረ የተቀደሰ ቦታ ስለሆነ ከድሮ ጀምሮ ከጥንት ጀምሮ የሐጅ ክንውኖች ይፈጸሙበታል ወይም ደግሞ አምልኮ ይደረግበታል። ከዛ በመሀል ላይ ታሪካዊ ሁኔታውን እንደጠበቀ ሆኖ ግን አግባብ ያልሆኑ ክንውኖች አብረው ይፈጸሙበት ነበር። ነቢዩ ሙሐመድ ሲመጡ ግን እነዛን ከአብርሃም ትምህርት ውጭ የሆኑትን የአምልኮ አፈጻጸሞች አስወግደው ንጹሁን ጥንቱን የአምልኮ ስርዓት መለኮታዊውን የአምልኮ ስርዓት እንዲጸና አድርገው እስከ አለንበት ዘመን ድረስ ቀጥሏል። ወደፊትም ይቀጥላል ማለት ነውና፣ ሐጅ ብዙ ክንውኖች አሉት። የመጀመሪያው ምንድን ነው? ሐጅ እንደሚሄድ ያረጋገጠ ሰው ገና ከቤቱ ሳይወጣ ወይም ሐጅ ከመሄዱ በፊት ለሰው ሁሉ ይቅርታ መጠየቅ አለበት። የመጀመሪያው ስራ ይቅርታ መጠየቅ ነው። ገንዘብ የወሰደባቸው ሰዎች ካሉ የተበደራቸው መመለስ አለበት። ሌሎች ኃላፊነቶችን የገንዘብ እና ማህበራዊ ኃላፊነቶቹን ግዴታዎቹን መወጣት መቻል አለበት። ገንዘብ ተበድሮ ከሆነ አበዳሪውን ሂዶ ገንዘብህን ሳልመልስልህ ወደ ሐጅ ልሄድ ነውና እባክህን ፍቀድልኝ ብሎ ማስፈቀድ መቻል አለበት። እሱን ምክንያቱም እዳውን ሳይከፍል ወደ ሐጅ ወጪ አድርጎ መሄድ የራሱ ችግር ስላለው ማለት ነው። እና እንደዚህ ካረገ በኋላ ንስሐ ይገባል። ወደ ሞት እንደሚሄድ ወደ መጪው ዓለም እንደሚሄድ ራሱን አስቦ ንስሐ ይገባል። ለኃጢአቶቹ አምላክን ይማጸናል ማለት ነው። ይሄን ካደረገ በኋላ ነው ኢሕራም የሚባል የመጀመሪያውን የሐጅ ስርዓት የመጀመሪያውን መግቢያውን የሚፈጽመው። ኢሕራም ከማድረጉ በፊት ገላውን ይታጠባል ጥፍሮቹን ይቆርጣል ሌሎች ሌሎች ነገሮች ንጽህናውን ይጠብቅና ሽቶ ማድረግ ካለበት ያደርጋል ከዛ በኋላ የእህራም ልብስ ይለብሳል የሞት ተምሳሌት ነው የሚመሰለው ሐጅ እንደ ሞት ነው እና መገነዣ ናቸው እነዚ ሁለት ጨርቆች ናቸው ሰዎች ሲሞቱም በእነሱ ነው የሚገነዙት ከላይ አንድ ፎታ ከታች አንድ ፎታ የተሰፋ ልብስ በሙሉ ያወልቃል እነሱን ብቻ አድርጎ ይሄዳል ማለት ነው እና ወደ ሞት እየሄደ እንደሆነ ራሱ እንዲያስብ ነው። ነገሮችን በዚህ መልኩ እንዲያቸው ነው የሚፈለገው። ይሄን ካደረገ በኋላ እሕራም ያደርጋል። እሕራም የሚያደርገው ለበይክ ብሎ ነው። አቤቱ አምላኬ ሐጅ ላደርግ መጥቻለሁና ሐጀን ተቀበለኝ ብሎ ዱዓ ያደርጋል፣ ይጸለያል። ሁለት ረክዓሚ ሶላት ይሰግዳል። ከዛ በኋላ ወደ ሐጅ ይገባል ማለት ነው። ለበይክ የሚለው ቃል አቤቱ ማለት ነው። አቤቱ የሚሉበት ምክንያት ከዛሬ ሦስት ሺህ ዓመት በፊት በአብርሃ ዘመን አብርሃ ወይም ኢብራሂም ነቢ ኢብራሂም ለዚህ የሐጅ ጥሪ ያደረጉት እሳቸው ናቸው። ያኔ ሰው አልነበረም መካ አካባቢ። የሰው ልጆችም እንዳሁኑ የበዙበት አይደለምና ያኔ ጥሪ አድርግ ለሐጅ ተባሉ። ለሰው ልጆች ነው ሐጅ ጥሪ አድርግ የተባሉት። እሳቸው ደግሞ ድምፄ ትንሽ ነው፣ እንዴት ብዬ ነው ለሰው ልጆች ሁሉ ሐጅ የምናገረው? አካባቢያቸው ላሉ ሰዎች ካልሆነ ድምፃቸው የትም አይደርስምና፣ አላህ ምን አላቸው? አንተ ጥሪውን አከናውን እንጂ እኔ ጥሪህን ሰምተው የሰው ልጆች ወደዚህ ቦታ በግር በፈረስ ሀገር አቆራርጠው እንዲደርሱ እንዲመጡ አደርጋቸዋለሁ። ይህን ኃላፊነቱን ለእኔ ተውልኝ ያላቸው ያን የወጡና አዛን አደረጉ፣ ጥሪ አደረጉ። ዋአዚን ፊናስ ቢልሐጅ በሐጅ ለሰዎች ጥሪ አድርግ አዋጅ አውሽ ተባሉ። እሳቸው አዋጅ የሰው ልጆች ሆይ ጥሪ ተደርጎላችኋል፣ ይህን ቦታ መጥታችሁ እንድትጎበኙና እዚህ ቦታ ላይ አምልኮ እንድታደርጉ ብለው ጥሪ ያደረጉ በዛ ጥሪ መሰረት ነው ሰዎች ለበይክ አላሁመ ለበይክ በአብርሃም አማካይነት ያስተላለፍከውን ጥሪ ሰምተን መጥተናል። ይሄው እንሆ ቦታን አምልኮ ከአንተ ካዘዝከው ቦታ ለመፈጸም እየመጣን ነው የሚል ለበይክ የሚሉት ከዛ በኋላ ወደ መካ ይሄዳሉ። መካ እንደደረሱ የመጀመሪያ የሚያደርጉት ነገር ጠዋፍ ነው። ጠዋፍ ማለት ካዕባ በሚባለው ቦታ ዙሪያ አንታይክሎኳይዝ ዳይሬክሽን በጸ በሰዓት ተቃራኒ አቅጣጫ መዞር ነው። ይሽከረከራሉ ማለት ነው እና ጠዋፍ አላማው ምንድን ነው? በነገራችን ላይ ዓለም በአጠቃላይ መሬትም በዛቢያው የምትሽከረከረው ዩኒቨርሱም፣ ባጠቃላይ በማዕከሉ ላይ የሚያደርገው መሽከርከር አንታይክሎኳይዝ ነው፣ የሰዓት ተቃራኒ አቅጣጫ ነው የሚያደርገው ያለ ምንድን ነው የሆነው። እኛም ልክ እንደ ጨረቃ እንደ ፀሐይ፣ እንደ ሌሎች ፕላኔቶች አንተን፣ በአንተ ባሰመርከው የህይወት መስመር እንጓዛለን የሚለውን ባዘዝከን መስመር እንጓዛለን አንተ ያዘዝከን እንፈጽማለን፣ የሚል የቃል ኪዳን ጉብኝት ነው የሚደረገው። መሀል ላይ ሐጀር ላስወድ የሚባል አለ፣ ጥቁር ድንጋይ አለ። ድንጋዩ ድንጋይ ነው፣ ሌላ ምንም የተለየ ነገር የለውም። ያው ከሰማይ የመጣ ድንጋይ ነው፣ የተቀደሰ ነው። ግን ድንጋይነቱ ድንጋይ ነው የተለየ የሚመለክ ወይም ምን ነገር አይደለም። ግን ልክ እንደ ቃል ኪዳን መግቢያ መጽሐፍ አድርገ ልንወስደው እንችላለን። አንድ የሀገር ጠቅላይ ሚኒስትር ወይ ፕሬዚዳንት ሲመረጡ እጃቸውን የሆነ ወረቀት ላይ ወይም ባንዴራው ላይ አድርገው ቃል ይገባሉ። ልክ እንደዛ ነው። ልክ ባንዴራ ጨርቅ ነው። የሐጀር አስወድም ጥቁሩ ድንጋይም ድንጋይ ነው። ህገ መንግስት የተጻፈበት ወረቀትም ወረቀት ነው፣ ግን ከጀርባው ቫሊው አለ እሴት አለ። ለዛ ቫሊው ነው ቃል ኪዳን የሚገቡት። ከባንዲራው ጀርባ ሀገር የሚባል እሴት አለ። ከህገመንግስቱ ጀርባ እንግዲህ ህዝብ የሚባል፣ ህግ የሚባል፣ መንግስት የሚባል፣ ስርዓት የሚባል ነገር ቫሊው አለ። ልክ እንደዛ ሀጀር ላስወድ ደግሞ ጥቁሩ ድንጋይ ጀርባ ደግሞ ብዙ እሴቶች አሉ የአምላክ አንድነት እና የአምላክ ፍላጎቶች፣ በአጠቃላይ በጎ ፍላጎቶች አሉ። ለነዛ ቫሊው ነው ቃል ኪዳን የሚገባው ሰው ሰላም እያለሱን በተሽከረከረ ቁጥር አንዴ እጁን እየዘረጋ ቃል ኪዳኑን ያሳርፋል ማለት ነው እዛ ላይ እና ያን ከጨረሱ በኋላ ወደ ሳይ የሚባል አለ። ሁለት ኮረብታዎች አሉ፣ ሶፋ እና መርዋ የሚባሉ። በነዛ ኮረብታዎች መካከል ይሮጣል፣ ይሄዳል፣ ይመላለሳል ማለት ነው። እና ኮረብታዎቹ ይሄ ለሀጃር ለሀጋር፣ ለኢብራሂም ሚስት መታሰቢያ የተደረገ ነው። ኢብራሂም ልጃቸውን እና እስማኤልን እና ባለቤታቸውን ሀጀርን ሀጋርን እዛ ቦታ ላይ ጥለዋቸው ነበር። ሰው አልነበረም መጀመሪያ ማለት ነው እና አምላክ ወይም አላህ ይሄ አሁን ያለውን ዓለም ያቀደው አሁን ያለው እንግዲህ መካከለኛው ምስራቁ ሰፊ ነገር ነው የታቀደው፣ ለዚህ አምልኮው ያን ቦታ ለትልቅ ዓላማ ስላቀደ እዛ ላይ ኢብራሂም ልጃቸውንና ባለቤታቸውን እዛ ትተው እንዲመለሱ አደረጋቸው። በረሃ ነበር ያኔ እናሳቸው እሳቸው ሀጀር ምናሉ ለምንድን ነው ባዶ በረሃ ላይ ስንቃችን ያልቃል፣ ብትታልት ሄድ ነው ወይ ስትላቸው፣ አዎ አምላክ አዞኝ ነው ብለው ሲሏቸው፣ እዛ በኋላ አምላክ ካዘ ዘንግደውም አይተወንም አሉና ስንቅ ያልቅባቸዋል። እዛ ጥቂት ቀናት ከቆዩ በኋላ ውሃ ያልቅባቸዋል። እና ውሃ ፍለጋ እዛ እዛ የተመላለሱበት ኮረብታ፣ ሁለቱ ኮረብታዎች ልጃቸውን መሀል ላይ አስተኝተው የተመላለሱበት ሂደት ነው ያ፣ ያለ ማስታወስ ነው። ከዛ እስራቸው ከልጁ ከልጁ ከህፃኑ ስር ውሃ ይፈልቃል። እስማኤል ናቸው ህፃኑ እና ያ ውሃ አሁን ዘምዘም ውሃ ተብሎ ሐጅ የተቀደሰ ውሃ ተደርጎ እዛ ላይ የሚጠጣው ነገር ነው ማለት ነው። እና ይህንን ለማስታወስ ነው ዚህ የሩጫው እዛ እዛ የሚደረገው ሩጫ ምልልሱ፣ ዋና ዓላማ ሴቶችን ወይም በዋነኛነት ደግሞ ሀጀርን የማስታወሻ ሂደት ነው። ከዛ በኋላ ሌሎች ሐጅ ክንውኖች አሉ። አረፋ መቆም ይባላል። አረፋ ላይ ሰዎች በሺዎች በሚሊዮኖች የሚቆጠሩ ሰዎች ይቆማሉ። ነጭ የመገነዣ ጨርቅ ለብሰው ማለት ነው። ያ በመጪው ዓለም አምላክ ዘንድ አላህ ዘንድ ለፍርድ የሚሰባሰቡበትን ትዕይንት ያስታውሳል። የሰው ልጆች ሜዳ ላይ ተሰብስበው የአላህን ፍርድ የሚጠባበቁበትን ጊዜ ያስታውሳል። ያለ ማስታወስ ነው። ከዛ ውጭ ጠጠሩ ሮራ ስርዓት አለ። የጠጠሩ ሮራ ስርዓቱ የነቢዩ ኢብራሂምን እና የእስማኤልን የሀጀርን የዛን ቤተሰብ ትውስታ ለማምጣት ነው። በጣም የሚገርም ቤተሰብ ነው። ተምሳሌታዊ ቤተሰብ ነው። ለአምላኩ በመታዘዝ እርስ በርስ በመግባባት በመከባበር በፍቅር የሚታወቅ ቤተሰብ ነው። ያ ቤተሰብ ለሰው ልጆች ተምሳሌት እንዲሆን ይሄ የጠጠር ሮራ ስርዓት ተዘርግተዋል ማለት ነው። ምንድ ነው የሆነው ያኔ እስማኤል ካደጉ በኋላ ትልቅ ከሆኑ በኋላ እንዲታረዱ በአምላክ በአላህ ለነቢ ኢብራሂም ይነገራል። በህልማቸው ነው ያዩት። ሶስት ጊዜ በተከታታይ ያዩ ልጅህን ረድ የሚልና በጣም ከፍተኛ ፈተና ሆነባቸው። ግን የአምላክ የአላህ ትዕዛዝ ስለሆነ ተቀበሉት። ያን ነገር ሰይጣን ሊያ እንትን ሌላቸው ሞከረ። እንዴት ልጅህን ታርዳለህ ብሎ ሊጎተጉታቸውና ከትዕዛዙ ሊያወጣቸው ሞከረ። ያኔ ምንድን ያደረጉት እሳቸው ጠጠር ወረወሩበት። እናታቸው ሀጀርም እንደዚሁ ልጅሽ እንዴት ሲታረድ ዝም ብለሽ ታያለሽ? ብሎ ደጋግሞ ወደኋላ ሊጎትታትና የአላህን ትዕዛዝ እንዲጥሱ ለማድረግ ሙከራ አደረገ። እሳቸውም ሀጀርም ድንጋ ወረወሩበት ጠጠር። እስማኤልንም እንዲሁ ገና ወጣት ነህ እንዴት አንገትህ ለእርድ ታቀርባለህ? ብሎ ሊያሳስተው ሞከረ። እሱም ጠጠር ወረወረበት እና ከሶስት ቦታ ላይ እነሱ ጠጠር የወረወሩበት ቦታ ላይ ጠጠር የውሮራ ይከናወንና እስማኤልን ሀጀርን እና አብርሃም ወይም ኢብራሂምን በዛ ሁኔታ ላይ የማስታወስ ነገር አለ ማለት ነው፣ ለነሱ ማስታወሻ። ከዛ በኋላ ነቢዩ ኢብራሂም ልጃቸውን እስማኤልን ሊያርዱት ሲሉ ቢላወም ይላል ያው ምንም ነገር አላህ ካልፈቀደ ስለማይታዘዝ ማለት ነውና ወዲያውኑ ከሰማይ በግ ይወርድላቸዋል፣ ፊዳ የሚሆን ለነሱ መስዋዕት፣ የሚሆን ያ መስዋዕት በውዱህያ ተብሎ ይታወቃል። አሁን በአለም ሙስሊሞች ዘንድ የአረፋ ቀን ከአረፋ በዋዜማው ይታረዳል። ያ በግ ማለት ነው። ኢብራሂምን ለማስታወስ በጉ ከሶስት ይከፈልና ለጎረቤት፣ ለድሆች ማለት ነው፣ ለእንግዳ ማስተናገጃ እና ለራስ ተደርጎ ከሶስት ተከፍሎ ይሰጣል ማለት ነው እና በዛ መልኩ ይሄ ስነስርዓት ይከናወናል። እና ሐጅ ሀጅ ስነስርዓት በአጠቃላይ እንዲህ አይነት በርካታ እሴቶች ቫሊውስ ያሉበት ብዙ ትምህርቶች ያሉበት ስነ ስርዓት ነው።